በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ፣ እንዳትረግሱ በደንብ አስተውሉ። ዛሬ የእግዚአብሔርን ቃል እንደገና አገለግላለሁ። እግዚአብሔር በኮሬብ በእሳት ውስጥ ሆኖ ለሕዝቡ የተናገረውን ቃል ዛሬ አነባለሁ። በእግዚአብሔር ኃይል፣ በመንፈስ ቅዱስ ኃይል አገለግላለሁ፣ እናገራለሁ ይህንን ሚዲያ የምትከታተሉ ሁላችሁ ዲዩት እያደረጋችሁ ለብዙ ሰዎች ተደራሽ እንዲሆን ሼር እንድታደርጉ ኮፒሊንግ እንድታደርጉ ኢየሱስ ክርስቶስን እየተቃወሙ ያሉ ሰዎችና የኢየሱስ ክርስቶስን ወንጌል አምዘግዝገው ጥለው የራሳቸውን አገልግሎት የራሳቸውን ትምህርት ላቋቋሙ ሰዎች መልስ ነው ይሄ። በደንብ አስተውሉ። ወንድሞቻችን፣ ቅዱሳን ክርስቲያኖች ሼር ዲዩት ኮፒሊግ እንድታደርጉ በእግዚአብሔር ፍቅር በድጋሚ ይጠይቃችኋለሁ። ኦሪት ዘዳግም ምዕራፍ አራት ቁጥር አስራ አምስት ላይ ያለውን ቃል ደግም ያነባለሁ። እግዚአብሔር በኮሬ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ፣ እንዳትረክሱ የተቀረጸውን ምስል የማናቸውንም ነገር ምሳሌ በወንድ ወይም በሴት መልክ የተሰራውን በምድር ላይ ያለውን የእንስሳን ሁሉ ምሳሌ በሰማይም በታች የሚበረውን የወፍን ሁሉ ምሳሌ በምድርም ላይ የሚረክሰውን ሁሉ ምሳሌ ከምድርም በታች በውሃ ውስጥ የሚኖረውን የአሳውን ሁሉ ምሳሌ እንዳታደርጉ። ዓይኖችህን ወደ ሰማይ አንስተህ አምላክህ እግዚአብሔር ከሰማይ ሁሉ በታች ላሉት አሕዛብ ሁሉ የሰጣቸውን ፀሐይንና ጨረቃን ከዋክፍትንና የሰማይን ሰራዊት ሁሉ ባየ ጊዜ ሰግድህላቸው አምልካቸውም እንዳትስት ተጠንቀቅ ይላል። የማና በወንድ ምስል፣ በሴት ምስል፣ በማናቸውም አይነት ምስል የተቀረጸውን ነገር ለአንተ ለራስህ እንዳታደርግ፣ እንዳትሰግድላቸው፣ እንዳታመልካቸው፣ እንዳትረክስ ይላል። ማን ነው የተቀረጸውን በሰው መልክ የተቀረጸውን የሚያመልክ ማን ነው? እግዚአብሔር እንደዚህ ይናገራል። መጽሐፍ ቅዱስ እጃችሁ ላይ ያለው መጽሐፍ ቅዱስ እጃችሁ ላይ ያለው መጽሐፍ ቅዱስ በሞባይላችሁ ላይ ያስጫናችሁት መጽሐፍ ቅዱስ እንደዚህ ይናገራል። ተጠንቀቅ፣ እንዳትረክስ፣ እንዳትረክስ። ማነው በወርቅና በብር የተሰራውን በሰው መልክ በወንድ መልክ በሴት መልክ የተቀረጸውን የሚያመልክ ለእነሱ የሚሰግድ ማን ነው? የረከሰውስ ማን ነው? የሳተውስ ማን ነው? ባክ ያደረገውስ ማን ነው? እግዚአብሔርን በየቀኑ የሚያሳዝነውስ ማን ነው? ይኸው ሰማንያ አሐዱ መጽሐፍ ቅዱስ ይናገራል። ሰማንያ አሐዱ መጽሐፍ ቅዱስ እኔ አልጻፍሁትን ተጽፎ ነው ያገኘው። ኦሬት ዘዳግም ምዕራፍ አራት ቁጥር አስራ አምስት ላይ ታነቡታላችሁ። ለምን አንስታችሁ መጽሐፍ ቅዱስን አታነቡ! እኛ ኮ ጊዜያችንን ሰውተን እንቅልፋችንን ሰውተን እድሜያችንን ሰውተን ነው የምናነበው። መጽሐፍ ቅዱስን ለምን አታነቡም? አይናችሁ እያየ አያችሁ እንደ ነውየ እንደ ባለጠጋው እንደ ነውየ፣ ወደማትመለሱበት ወደ ዘላለም ፍርድ ከመሄዳችሁ በፊት ዘዳግም ምዕራፍ አራትን ቁጥር አስራ አምስትን አንብባችሁት ይሆን? አስተማሪዎቻችሁ የሚነግሯችሁና መጽሐፍ ቅዱስ የሚናገረው ፈጽሞ ፈጽሞ አይገናኝም። ያው ላንብብልሃ እንደማይገናኝ ላንብብልሃ። እግዚአብሔር በኮሬብ በእሳት ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ እንዳትረክሱ ይላል። የተቀረጸውን ምስል ይላል። ምን ያለውን ምስል? የተቀረጸውን ምስል የማናቸውንም ነገር ምሳሌ በወንድ ወይም በሴት በደንብ ስማያ ትሰማለህ፣ ትሰሚያለሽ፣ ትሰማላችሁ። በወንድ ወይም በሴት የተቀረጸውን ምስል የማናቸውንም ምስል ለአንተ እንዳታደርግ እንዳትረክስ ተጠንቀቅ ነው የሚለው ለዚህ ነው የእግዚአብሔር መልአክ ዮሐንስ ራእይ ምራፍ ዮሐንስ ራእይ ምራፍ ሀያ ሁለት ቁጥር ስምንት ላይ ምን ይላል ቁጥር ስምንት ላይ ምን ይላል ይህንም ያየሁትና የሰማሁት እኔ ዮሐንስ ነኝ በሰማሁትና ባየሁትም ጊዜ ይህን ባሳየኝ በመልአኩ ግርፊት እሰግድ ዘንድ ተደፋው እርሱም እንዳታደርገው ተጠንቀቅ እርሱም እንዳታደርገው ተጠንቀቅ እያለ እግዚአብሔር መልአክ መልአኩ ከሃዲ ነው። መልአኩ ለዮሐንስ ተጠንቀቅ ለእኔ እንዳትሰግድ ይላል። እነ ጳውሎስ እነ ሲላስ የአበባ ጉንጉንና ኮርማ ይዘውላቸው ሲመጡ ለእኛ እንዳትሰዉ ብለው ሰዎቹን በጭቅ እናስተዋቸው አማልክት ሰዎችን መስለው በመካከላችን ወርደዋልና የአበባ ጉንጉንና ኮርማ እንሰዋላቸው ሲሉ፣ እነ ጳውሎስ ከዚህ ከንቱ ነገር ለምን አታርፉም? እኛ ወደ ሕያው እግዚአብሔር ዘወር እንድትሉ ወንጌልን እንሰብክላችኋለን አለ ሐዋርያው ጳውሎስ። የእግዚአብሔር መልአክም ለዮሐንስ ወልደ ነጎድጓድ እንዳታደርገው ተጠንቀቅ እኔ ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ። ቆይ ለእግዚአብሔር መስገድ እግዚአብሔርን ብቻ ማምለክ ምንድን ነው ስህተቱ? እኛ ኢየሱስ ክርስቶስን በመስበካችን ስህተቱ ምንድን ነው? የማናቸውን ምስል በወንድ መልክ በሴት መልክ የተቀረጸውን ለሱ እንዳትሰግድ ተጠንቀቅ እንዳትረክስ ይላል። ዘዳግም ምዕራፍ አራት ቁጥር አስራ አምስት ተመልከቱ። ተጠንቀቅ ይላል መጠንቀቅ አለብና አፍንጫ ሰርቶ ዓይን ሰርቶ ጆሮ ሰርቶ እግር ሰርቶ ይሄ ነው የሚያድንህ እግዚአብሔር በሰው ብልሃትና ሐሳብ የተቀረጸውን ወርቅና ብር ወይም ድንጋይ እንዲመስል እናስብ ዘንድ አይገባንም አለ የእግዚአብሔር ቃል የሐዋርያ ሥራ ምዕራፍ 17 ከቁጥር 29 ላይ። በሰው ብልሃትና በሰው ሐሳብ የተቀረጸውን ወርቅና ብር ወይም ድንጋይ እንዲመስል እናስብ ዘንድ አይገባንም። እግዚአብሔር መንፈስ ነው። አንተ አይን ሰርተህ፣ አፍንጫ ሰርተህ፣ እግር ሰርተህ፣ እጅና ግብ ሰርተህ በሰው መልክ አቁመህ አንተ አምላኬ ነህና አድነኝ ብለህ እንዴት ወደ እሱ ትጸልያለህ? እግዚአብሔር ይበቃሃል ይኮረ ምልክ። እግዚአብሔር ይበቃሃል ነው ኮ ምልክ አንተ ባቆምከው ምስል ምክንያት ወንድሞችህን ለምን ፋይት ታደርጋቸዋለህ? ሰው ሰርቶ ብር አውጥቶ በቀረጸው ምስል ተነኩብኝ ብለህ ወንጌል የሚሰብኩትን ወንድሞችን፣ አባቶችን፣ ወንጌል ሰባኪዎችን እኔንም ጭምር ለምን ፋይት ታረጉናላችሁ? ያው መጽሐፉ እኮ ይናገራል እኮ ሰማንያ አሐዱ ዘዳግም አራት 18 16 እጅ ተጠንቀቁ እንዳትረክሱ የተቀረጸውን ምስል የማናቸውን ነገር ምሳሌ በወንድ ወይም በሴት መልክ የተቀረጸውን የተሰራውን በምድር ያለውን የእንስሳን ሁሉ ምሳሌ በሰማይም በታች የሚበረውን የወፍን ሁሉ ምሳሌ በምድርም ላይ የሚስከረከረውን ሁሉ ምሳሌ ከምድርም በታች በውሃ ውስጥ የሚኖረውን የአሳውን ሁሉ ምሳሌ እንዳታደርጉ። ዓይኖችህን ወደ ሰማይ አንስተህ አምላክህ እግዚአብሔር ከሰማይ ሁሉ በታች ላሉት አሕዛብ ሁሉ የሰጣቸውን ፀሐይና ጨረቃን ከዋክብትንና የሰማይን ሰራዊት እንዳትሰግድላቸው ተጠንቀቅ። ሼር አድርጉ፣ ኮፒ ሊንክ አድርጉ እባካችሁን።